ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምን ስቆያችሁ? እኔ አለው እግዚአብሔር ይመስገን። በእያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ኦርቶዶክሳውያን መላው የኢትዮጵያን ህዝብ ያስገረመ ያስደመመ ትኩረት የሳበ ሕጻናት ተማሪዎች ቪዲዮ እየመጠች ያለው እጅግ የሚያስገርም ነው። እውነት እላችኋለሁኝ ብዙዎች በዚህ ጉዳይ ተደስተውበታል። ብፁ አባታችን ብፁ ወቅዱስ አቡነ ማቲያስ ሰሞኑን ለመነኮሳቱ ያስተላለፉት ጠንካራ መልእክት አለ። አብረን የምንሰማው ይሆናል፣ ጠቃሚ ስለሆነ ነው። በተጨማሪም ደግሞ ከፈጣሪ በታች የሰውን ሕይወት ከብዙ ፈተና ከብዙ በሽታዎች እየታደጉ ያሉ የኢትዮጵያ ዶክተሮች ሰላማዊ ሰልፍ መውጣታቸው ይታወሳል። ታዲያ አሁንም በጥቁር አንበሳ ተነሳ በትናንትና ዕለት ይህንኑ ድምጽ እያሰሙ ነው ያሉት። ድምፃቸው ድምፃችን ስለሆነ ድምፃቸውን እንጋራቸዋለን። ይህንን ቪዲዮ የማሳያቸው ይሆናል። ሌሎችም እጅግ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎች አሉ። እጅግ የምንማርባቸው ቪዲዮ ናቸው። እስከ ቪዲዮችን ፍጻሜ ድረስ አብራችሁ ቆዩ፣ ማስደምጣችሁናል። የዛሬውን ቪዲዮ ሁላችሁም ከምንጊዜም በላይ ላይክ አድርጉት፣ ሼር አድርጉት። ቀጥታ ቅድሜ ወዳደረግኩት ቪዲዮ ስዳችኋለሁኝ፣ ተከታተሉኝ። እኔ በህይወቴ ጾም ያወቅኩት ጴንቴ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አለም ኦቪየስሊ ጴንጤ ሲጾም አገር ጴንጤ ሲጾም ካላንደር አይልም። እንደው እንዴት ደፈርክ ይህን ለማለት? ከኦርቶዶክስ ተዋሕዶ ቤት እንደወጣ እየተናገርክ ስለ ጾም ያወቅኩት ጴንጤ ሆኜ ነኝ ስትል ትንሽ እንደሆነ ምንም አይነት ስሜት ኦርቶዶክስ ስትጾሙ እንደ ግብዞቹ ሁኑ ትላለች እንዴ? ተዋሕዶ እኮ ከመሬት ተነስታ ጾም አትልም። የምትጾምበትን ምክንያት ከነ ጥቅሙ እየነገረች ነው። እንደው ኦርቶዶክስ ተዋሕዶ ስለ ጾም ምንም ስትል ሰምታት አታውቅም። ጾም ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደክም፣ የበጎ ምግባራት ሁሉ መጀመሪያ፣ ከእግዚአብሔር ጸጋን የምታሰጥ፣ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው፣ የደናግል የንጽሕና ጌጣቸው፣ የንጽሕና መገለጫ፣ የጸሎት ምክንያት እንባ መፍሰሻ እንደሆነች፣ አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት ራስን በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ እንደሆነች እንደሱ ታስተምር ሰምታ ታታቅ። ጾም ተድላ ሥጋን የምታጠፋ የሥጋን ጾር የምታደክም ቁስለ ነፍስን የምታደርቅ በጎልማሶች ጸጥታን እርጋታን የምታስተምር ከግብረ እንስሳዊነት የምትከለክል ሰው መላእክትን መስሎ የሚኖርባት ኃይል መንፈስን የሚጎናጸፍባት እንደሆነች ደገኛ መሳሪያ እንደሆነች ሰምታታቅ ጾም ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግሥተ ሰማያትን የምታስገባ የጽርቅ በር ሆና የተሰጠችን ቀዳሚ ሕግስ እንደሆነች ይቺ ቤተ ክርስቲያን ስታስተምር እውነት ሰምታት አታውቅም። ጾም ልንጠቀምበት ከእግዚአብሔር የተሰጠን ስጦታ ጸጋና በረከት ነው እንጂ የታዘዘ ህግ ብቻ አይደለም ብላ ስታስተምር ሰምታት አታውቅም። ሃይማኖት ባለበት ሁሉ ጾም አለ። የክርስቲያኖች ህይወት ከጾም ተለይቶ አይታሰብም ብላ ስታስተምር ሰምታት አታውቅም። ከእግዚአብሔር መልካም ነገር እንድንቀበል ጾም ኃይል አጋንንትን ለማድከብ ጸባጋንንትን ለማብረድ ለማስወገድ፣ ንስሐ ለመግባት ፍቃደ ስጋን ለፍቃደ ነፍስ ለማስገዛት ይጠቅማል፣ በላ ጥቅሙን ስታስተምር አታቅ። ሰው ከእግዚአብሔር ጸጋና በረከትን፣ ይቅርታን፣ ምረትን ለማግኘት ይጹም ብላ እቺ ቤተ ክርስቲያን እቺ ስንዱ መቤት ስታስተምር ሰምታት አታቅ። እውነት ስለ ጾም ያወቅከው ጴንጤ የሆነ ነው። ረ ተዎ፣ አንዳንዴ የምንናገረውን ነገር እንወቅ። ግልጥ ያሉ እውነታዎችን መደበቅ ራሱ እንደው እንደ ኃጢአት ነው እና እንዲህ አይነት የኛ ቤተክርስቲያን፣ የትኛዋ ቤተክርስቲያን ናት እንደ ግብዞች ጽሙ እንደ ግብዞች እንዳትሆኑ፣ በምትጾሙበት ጊዜ አትጠወልጉ፣ ቅባት ተቀቡ እኮ ነው ብላ ይቺ ቤተ ክርስቲያን የምታስተምረን። ለሰው ጿሚ መስላችሁ እንዳትታዩ እያለች እኮ ነው ይቺ ስንዱ እናት እመቤት ቤተክርስቲያን የምታስተምረን። ስለ ጾም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንገር ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተን ወደ ሌላ እምነት ሄደን ጾምን ያወቅነው ነው በዚህ ነው ስንል፣ አንዳንዴ ልናፍር ያስፈልጋል። የእኛ ቤት የእኛ የተዋሕዶ እመቤት ምንም የሚጎላት ነገር የለም። በሁሉ ስንዱ የሆነች ቤት ናት። የዚህች እምነት ተከታይ በመሆናችሁ ደስ ሊላችሁ ይገባል። በደንብ ኮፒሊንክና ሼር አድርጉት። ኦኬ እንደሰማችሁት ነው። ለወንድማችን ቃሌዎት ያሰማልን። አቶ እንዳልክ ግን መጨረሻው በዚህ ልክ ማየት በጣም ያሳዝናል። እነሱ ራሱ ተገር ነው፣ ግራ ገብቷቸው ዝም ብለውታ። ጴንጤ የሚጾመው አዳር ነው የሚጾመው አለ። ጴንጤ ጾም እንደ ግብዞች አይደለም ይል ለማለት የፈለገበት እኛ ኦርቶዶክሳውያን ስትጾሙ እንደ ግብዞች ነው የምትጾሙት ለማለት ፈልጎ ይመስለኛል። ብቻ ነገር ግን ወንድማችን በደንብ አድርጎ ገልጾታል። ወንድማችን ቃሌዎት ያሰማልን። የእንዳልክ መጨረሻ ግን በዚህ ልክ ማየት በጣም ያሳዝነኛል።

ኢየሱስ ጌታ ነው የሚለው ቃል የቱ ጋር ነው የሚገኘው? ኢየሱስ ጌታ እንደሆነ ለምሳሌ ጥቅሶ የቱ ጋር ነው የሚገኘው? ጌታ ነው የሚለው ቃል በቃል ኢየሱስ ጌታ ነው። መጀመሪያ መጽሐፍ ቅዱስን በደንብ ሳታነቡ መታችሁ ሜክሲኮና መገናኛ ማጨናነቅ ምን ሚሉት ነው? ይስ አንብቡት፣ በደንብ መሸከም ብቻ አይደለም። ሌላው ነገር ደግሞ ልንገራችሁ፣ አንደኛ ቆሮንቶስ ምራፍ 12 ከቁጥር 3 ላይ ያለችው ቃል፣ ማንም ሰው በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም የሚለው ለእናንተ አይደለም። ባይዘ ማንም ሰው ተነሶ ኢየሱስ ጌታ ነው ሊል ይችላል። ግን በእግዚአብሔር መንፈስ ማለት አንዳንድ ሰው ችግር ሲደርስበት፣ መከራ ሲደርስበት፣ ፈተና ሲደርስበት፣ የመጨረሻ ተስፋ ሲቆርጥ፣ የዛን ሰዓት ኢየሱስ ጌታ ነው የሚል በእግዚአብሔር መንፈስ ካልሆነ ሰው ዋጋ የለም። በሊቢያ ላይ የታረዱትን አይታችኋል አደለ? የዛኔ አንተ ኢየሱስ ጌታ ነው ትላለህ። አንተ መንገድ ላይ የሚሰብከው ሰውዬ አትልም። ፈሪና አፈለን ያለው መንፈስ ቅዱስ ያረፈበት ሰው የዛኔ መቼም ቢላ እንኳን አንገቶ ቢደረግ ኢየሱስ ጌታ ነው ይላል። ሳትማር አታስተምር የሚባለው ለዚህ ነው። እንግዲህ ፓስተር እንደሰማችሁት ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው እያለ ልክ ይህን ከተማውን እየዞሩ መንገድ ከሚዘጉት አንዱ የሆነ ፓስተር ነው። እጅግ በሚያሳዝነው ነገር ግን በዚህ ልክ ኢየሱስ ጌታ ነው ተብሎ የተጻፈበትን ቦታ እንኳን የቱ ጋር እንደሆነ አለማውቁ እጅግ አሳዝኖኛል። በእውነት በጣም የሚያሳዝን ነገር ነው። ስብሐት

ወዛም ለስከዛ ሰዓት ስቴተእግብሔርርድግ ለመስቀሉ ፊቶሞእሔበጊዜበ ሰ እነኝህን ህጻናት ገና ሳይ እውነት እላችኋለሁ በጣም ነው የተደሰትኩት። እግዚአብሔርን በእውነት እነኝህን ህጻናት እግዚአብሔር በጥበብ በሞገስ ያሳድግልን ይህንን ጅማሬያቸውን ያሳየን ደግሞ ፍጻሜያቸውን ያሳምርልን። ማለት ወዳለኝ የነገ ሀገር ተረካቢ ትውልድ ማለት እንደዚህ ያለ ትውልድ ነው። እውነት ላቸዋለኝ ሃይማኖታቸውንም እየተማሩ መንፈሳዊ የሆነውንም ትምህርት እየተማሩ በጎን ደግሞ ስብሐተ እግዚአብሔርን እያደረሱ አለማዊ ትምህርታቸውን በእንደዚህ አይነት ማስፈጸም በእንደዚህ አይነት መልኩ መማር ማለት ምንኛ መታደል ነው። በዚህ ትምህርት ቤት የሚማሩ ህፃናቶች እጅግ የታደሉና የተባረኩ ናቸው፣ እውነት እላቸዋለሁ። መነኮሳቱ ነው ወደ ጦርነት ይሄዳሉ? ትክክል አይደለም። ይሄ ተቆጥቋቸው ይሄ ሁለት ሰው መሆን አይገባም። አንድ ሰው ከገባንበት ገባንበት፣ በቃ ወደኋላ ለፌ ወለፌ የለም አንድ ሰው አንድ አንድ አቋምን መያዝ ያለበት፣ ወደ ጦርነት እንዘምታለን እያሉ መፎከር፣ እስቲ ሰው መነኩሴ ይጸልያል እንጂ እንዴት እንደዚህ አይነት ድርጊት ውስጥ ይገባል? አድራሻ የሌለው መነኩሴ፣ አድራሻ የሌለውን ቄስ፣ አድራሻ የሌለውን ዲያቆን በጥብቅ ቁጥጥር ተለይቶ ለመነኮሳቱም ለቀሳውስቱም ለዲያቆናቱም ራሱን የቻለ የጠቅላይ ቤተ ክህነት አርማ ያለውና ለቁጥጥር አመች የሆነ መለያ ቁጥር ያለው ዲጂታል መታወቂያ ተዘጋጅቶ በስራ ላይ እንዲውልልን እንጠይቃለን። ወደ ቀኝ ወደ ግራ ፎክራለሁ ተኩሳለሁ የሚል ነገር አጸያፊ ነገር ነው። መንፈሳዊ ቅጣት ያስፈልገዋል። መንፈሳዊ ቅጣት ይቀጣ እና ይሄ አሰዳቢ ነው። እግዚአብሔርም ሰውም አይወደውም፣ ይህን ድርጊት እና የዚህም ቪዲዮ ሙሉ መልእክቱን በመንክር ሚዲያ ዩትብ ቻናል ላይ ታገኙታላችሁ። እዚህ በባዮ ላይ ባለው ሊንክ በመግባት ወይንም ደግሞ ዩቱብ ላይ መንክር ሚዲያ ብላቸው ሰርች በማድረግ ታገኙታላችሁ።

ሐኪሞች በምስራቅ አፍሪካ ትንሽ ክፍያ የምትከፍል ሀገር ኢትዮጵያ ናት። ለተጫዋቾች መቶ ሺና ከዛ በላይ ለመክፈል ያላጣች ሀገር ለሕክምና ባለሙያዎች ጊዜ ግን ገንዘቧ የት እንደሚሰለብ አይታወቅም። 12 ዓመት ኤሌመንተሪና ሃይስኩል ተምረው ከ4 እስከ 7 ዓመት ሕክምናን አጥንተው ከ24 ሰዓት በላይ ደከመኝ ሰለቸኝ ሳይሉ የሚያገለግሉ የሕክምና ባለሙያዎች ናቸው። ቸገረን የምንበላው አጣን እያሉ ያሉት እንደ ሌላ ሙያ ተጨማሪ ገቢ የሚያስገኝ ስራ ስሩ እንዳይባሉ እንኳን የእድሜያቸውን እኩሌታ

ልሞክር ቢሉ እንኳን አይሆንላቸውም፣ አይችሉትም። ሙያው በራሱ የሙሉ ጊዜ ትኩረት ጥናትና ስራ የሚጠይቅ ነው። ስራቸውን አይደለም ለአንድ ቀን ለ30 ደቂቃ እንኳን ቢያቆሙት ምን ያህል ሰዎች በህክምና ተቋማት ህይወታቸው ሊያልፍ እንደሚችል አስቡት። ስለዚህ መንግስት ጥያቄያቸው የሁሉም ኢትዮጵያዊ ጥያቄ መሆኑን ተረድቶ አፋጣኝ ምላሽ እንዲሰጣቸው እንጠይቃለን። የሀገሬ ሐኪሞች ግን አንድ ነገር ብቻ አስቡ። የእናንተን እርዳታ የሚፈልጉ በአይሲሩም ውስጥ በሞጣር ላይ ሆነው የሚገኙ ህሙማንን ለመውለድ ምጥ ላይ ሆነው የእናንተን እርዳታ የሚሹ እናቶችን፣ ጨቅላ ሕፃናትንና ድንገተኛ አደጋ ደርሶባቸው ወደ ሆስፒታል የሚመጡ ታማሚዎችን በፍጹም እንዳትረሷቸው፣ አስቧቸው። ክብርና ፍቅር ለሀገሬ የህክምና ባለሙያዎች። በብልሃት እንኑር። የጤና ባለሙያዎች በዛሬ ሁለት ዋንዳ ኤሌፍት እያሉ ነው። እስካሁኑ ሰዓት ድረስ በመንግስት በኩል የተሰጠ ይፋዊ ምላሽ የለም። እስኪ ይህንን ቪዲዮ ተከታተሉ። ኦኬ በእንደዚህ አይነት መልኩ የኢትዮጵያውያን ዶክተሮች ድምጻቸውን እያሰሙ ነው ያሉት። የተወደዳችሁ ውድ የንቁሃን ሚዲያ ቤተሰቦች የእነዚህ ዶክተሮች ድምፅ የእኛም ድምፅ ስለሆነ ዛሬ ይህን ቪዲዮ ላገራችሁ ወድጃለሁ። ለምን ከእግዚአብሔር በታች የሰውን ልጆች ህይወት እየታደጉ ያሉ እኚህ ዶክተሮች ናቸው እና ድምጻቸው ድምጻችን ነው። ስለዚህ ሁላችንም መለው የኢትዮጵያ ህዝብ ከጎናቸው ልንቆም ይገባል ብዬ አሳስባለሁ። ሁላችሁም ቪዲዮን ሼር ማድረጋቸው እንዳይረሳ ወደ ቀጣይ ቪዲዮ እንሄዳለን። አቡነ ባርናባስ ምን አይነት ቦታ ነው የተገኙት? እንደዚህ አይነት ጋብቻ ቤተክርስቲያናችን አላት ኖ ወይስ እንዴት ነው ይህን ነገር ኖ እኛ አናውቅ። ይህ ከቤተክርስቲያን ውጭ የሆነ ጋብቻ እኮ የበቅሎና የፈረስ ነው የምትሉ ቤተክርስቲያናችን አይቻልም። ጳጳስ የሚያክል እንዴት እዚህ አለማዊ ቦታ ተገኝቶ እንደዚህ ስርዓት ይፈጽማል? በጣም ነውር እኮ ነው። ኖ እርሶ ሌላ ተልእኮ አሉት ነው እንደሚባለው ነው አይነት ነው ታድሶ ሆኖት እንዴ ቅዱስ ነገር በትኩረት እንድመለከት እንፈልጋለን። ምክንያቱም የኛ እምነት እንደዚህ ነገር አንተና እንደዚህ ማበረታታም ልክም አይደለም። እስኪ አስረዱኝ። እስኪ የድንግል ማርያም ልጆች ትንሽ ኮፒ እናቴ ልደታ እንደው እንደፈጠረሽ ልጆችንም አሁን አለማወቅ እንጂ ድንግል ማርያም ፈጣሪ ነኝ የተናገረችበት ጊዜም የለም። የተዋደው ልጆች እኛ እመቤታችን ቅድስት ድንግል ማርያም ፈጣሪያችን ነሽ ብለን እናውቃለን፣ አናቅም አይደለ። አንድ ነገር ግን ማወቅ ያለብን ጳጳስ ሆኖ መናፍቅ አለ። ጳጳስ ስለሆኑ ብቻ ትክክል ናቸው ማለት አይደለም። ለምሳሌ ንስጥሮስ ጳጳስ ነበር፤ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ አትባልም በማለት ነው የተወገዙ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። የሚያስተምሩት ትምህርት ትክክል አይደለም። እኚህ አባት የሚያስተምሩት ትምህርት ልክ አይደለም። በቤተ ክርስቲያን ጉዳይ በዶግማ ጉዳይ ድርድር የለም። በመቤታችን ቀ በቅድስት ድንግል ማርያም አማላጅነት ጉዳይ ድርድር የለም። ይሄን ማወቅ አለባችሁ። ከአባው ከብዷቸዋል መሰለኝ። እግዚአብሔር ቤቱን ሊያጠራ ተነስተዋልና ከአባው ከብዷቸዋል፣ ጥግ መያዛቸው አይቀርም ማለት ነው። እኔ ስለ እሷ ነግራችኋለሁ። እናንተ ስሟን በኮመንት ቦክስ ላይ ታስቀምጡልኛላችሁ። የጭንቅ አማላጅቱ የነገሯትን የማትረሳ ከነፋሳት ሁሉ ፈጥና የምትደርስ የአቤል የዋህት፣ የሙሴ ደመና፣ እጸጳጦት ዘሲና የያዕቆብ መሰላል፣ የኤልያስ መና፣ ክብርትን የተመላሽ፣ የደካሞች ምርኩዝ፣ የምመኑ ስንቅ፣ የፊታችን በጎ መዓዛ፣ የጣታችን ቀለበት፣ የእጃችን አምባር፣ የኢየሱስ ክርስቶስ እናት አማላጅቱ እናቴ ስስቴ ማርያም ማርያም ማርያም ማርያም ማርያም